የምትከብራችሁ የኢፌዴሪ መከላከያ ሠራዊት የኢትዮ ቻናላችን ተከታታዮች፣ ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አድርሳችኋለሁ። ወደ ቀዳሚ መረጃ በትጥቅም ሆነ በትጥቅ ግብአት የመከላከያ ሰራዊቱን የዝግጁነት ደረጃ ለማሳደግ በውጤት እየሰራን ነው ሲሉ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ዋና ዳይሬክተር አቶ ጌታቸው ሀይለማርያም ተናገሩ። ስያሜው በሚኒስትሮች ምክር ቤት በደንብ ቁጥር 567 ህዝባር 2017 የጸደቀው የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ አድማሱን በማስፋት በርካታ ኢንዱስትሪዎችን ማካተቱም ተጠቁሟል። ለመከላከያ ሰራዊት የተለያዩ ትጥቆችንና የትጥቅ ግብአት ምርቶችን በማምረትና የተለያዩ የተለያዩ ኮሜርሻል ምርቶችን በማምረት እንደ ተቋም ብሎም እንደ ሀገር ብቸኛ የሆነው የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ትልቅ የኃይል አቅም በመሆን በቴክኖሎጂ የታገዙ ዘርፈ ብዙ ተግባራትን እያከናወነ እንደሚገኝም የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ዋና ዳይሬክተሩ አቶ ጌታቸው ሀይለማርያም ገልጸዋል። መንግስትና ተቋሙ ለመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ከፍተኛ ትኩረት በመስጠታቸው በሪፎርሙ አዳዲስ ዘመናዊ የቴክኖሎጂ ውጤቶችን በመጠቀም የምርትና ምርታማነትን በማስፋት የሰራዊቱን የዝግጁነት አቅም በከፍተኛ ደረጃ ማሳደግ መቻሉን ዋና ዳይሬክተሩ ተናግረዋል። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ምክትል ዋና ዳይሬክተር ሀብት አስተዳደር ዘርፍ ኮሎኔል ዮሀንስ ትኬሳ በበኩላቸው እየተመዘገበ ያለው ሁሉን አቀፍ ለውጥ ለተቋሙ ብሎም ለሀገራችን ከፍታ ያለው ሚና ከፍተኛ መሆኑን መሆኑን ነው የገለጹት። የመከላከያም ፍላጎት ለማሟላት የኢንጂነሪንግ ኢንዱስትሪ ግሩፑ አመራርና ሰራተኞች በአንድ ስትንፋስ ምርትና ምርታማነትን በማሳደጉ ረገድ ስራቸውን በአግባቡ በመፈጸም ሀገራዊ ተልኳቸውን በስኬት የመወጣቱ ሂደት አጠናክረው እንደሚቀጥሉም ነው ኮሎኔል ዮሀንስ የተናገሩት። ወደ ተከታዩ መረጃ። የመከላከያ ሰራዊት ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል የመር መኮንን በሰሜን ምስራቅ እዝ ማሰልጠኛ ማዕከል ተገኝተው ከሰልጣኝ መቶ መሪዎች ጋር ውይይት አደረጉ። የሀገርን ብሔራዊ ጥቅም ለማስከበር መከላከያ ሰራዊት ቀዳሚውና ተመራጩ የሰላም ዘብ መሆኑን ሌተናል ጀነራል የመር መኮንን ገልጸዋል። ኢትዮጵያ ብሔራዊ ጥቅሟን አስከብራ የኖረች፣ የገጠሟትን ፈተናዎች በዲፕሎማሲያዊ መንገድ በአሸናፊነት እየተወጣች የመጣች ሀገር መሆኗን ገልጸው የሚገጥ የውስጥና የውጭ ትንኮሳ በሩቅ ለማስቀረት ሰራዊቱን ማሰልጠንና ማብቃት እንደሚገባም ነው የገለጹት። በአሁኑ ወቅት ጸረ ሰላም ኃይሎች የታሪካዊ ጠላቶቻችንን ዓላማ ይዘው ሀገራችንን በጦርነት አዙሪት ውስጥ ለማስገባትና ልማትን ለማደናቀፍ ኢትዮጵያ እንደ ሀገር እንዳትቀጥል ለማድረግ እኩይ ዓላማ ይዘው በመንቀሳቀስ ላይ መሆናቸውን ገልጸው ይህንን እኩይ ዓላማ ለማክሸፍና የሀገርን ሰላም ለማስቀጠል መቶ መሪዎች በስልጠና ብቁ አቅም እንዲፈጥሩ ማድረግ ቁልፍ ተግባር መሆኑንም ነው የተናገሩት። አርአያነትን የተላበሰ በዲሲፕሊን የታነጸ መስዋዕትነትን በመክፈል ቁርጠኝነትን እየተጎናፀፈ ለሕግ መመሪያዎች ተገ ገዢ የሆነ ሰራዊት ለመገንባት መቶ መሪውን በአካል ብቃት፣ በተኩስ፣ በውጊያ፣ በስልትና ሌሎች ወታደራዊ አቅሞችን ማብቃትና ልቀው መገኘት እንደሚገባቸውም ነው የገለጹት። በተቋሙ የኢንተርኔት መሰረተ ልማትን በማስፋፋት ላይ እንደሚገኝ የመከላከያ አይሲቲ ማዕከል አስታወቀ። የመከላከያ አይሲቲ ማዕከል ኃላፊ ብርጋዴር ጀነራል ጥላሁን አሸናፊን ጨምሮ ሙያተኞች በምስራቅ እዝ የኢንተርኔትና የዲጂታል ሲስተም ስራዎችን ለማሳደግ ያለመ ምልከታና ውይይትም አድርገዋል። በተቋሙ የኢንተርኔት መሰረተ ልማትን በማስፋፋት ላይ እንደሚገኝም ማዕከሉ አስታውቋል። የምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ፍቃዱ ጸጋዬ የእዙን ሰራዊት ሁለንተናዊ ዝግጁነት የሚያረጋግጡ በርካታ ዘመናዊ ና ዲጂታል የሚያደርጉ ተግባራትን እያከናወነ መሆኑንም ገልጸዋል። ከነዚህ ውስጥ የኢንተርኔት መሰረተ ልማት ማስፋፊያ ና አዳዲስ ዝርጋታዎች ተጠቃሽ መሆናቸውንም ገልጸዋል። የኢንተርኔት መሰረተ ልማት መስፋፋቱ እዙ እየፈጸመ ያለውን ዘርፈ ብዙ ግዳጅ፣ በተለይ የድጋፍ ሰጪ ስታፍ ስራዎችን በፍጥነት ና በጥራት በመስራት ሰራዊቱን ማገልገል የሚያስችል በመሆኑ የመከላከያ አይሲቲ ክፍል በእዙ ያደረገው ምልከታ ና ውይይት ያሉብንን ውስንነቶች ሊሞላ የሚችል መፍ መፍትሄ ሊያመጣ ይችላል ሲሉም ሜጀር ጀነራል ፍቃዶ ጸጋዬ ተናግረዋል። የመከላከያ አይሲቲ ማዕከል ኃላፊ ብርጋዴር ጀነራል ጥላውን አሸናፊ መከላከያ ከሪፎርሙ ወዲህ ትኩረት ሰጥቶ እየሰራባቸው ካሉ ዘርፎች መካከል የኢንተርኔት ልማት ማስፋፋት ስራዎች አንዱ መሆኑን ገልጸው በዚህም የሰራዊቱን ግዳጅ አፈጻጸም እና ማህበራዊ ኑሮ እንዲሁም የስታፍ ስራዎችን ዲጂታል ለማድረግ አስፈላጊ ሆኖ በመገኘቱ መከላከያ የራሱ የሆነ ፕራይቬት ኔትወርክ እንዲኖረው እየተሰራ ስለመሆኑም አስታውቀዋል። ቡድኑ በምስራቅ እዝ ደረጃ ሶስት ሆስፒታል ሆስፒታል የቴሌ ሜዲሰን ህክምና የሚጀምርበትን እንዲሁም በተለያዩ የእዙ ቢሮዎች ላይ ያለውን የኢንተርኔት ልማት ስራዎች ተዘዋውሮ የተመለከተ ሲሆን በቀጣይ ችግር ፈጂ በሆነ መልኩ እንደሚሰራም ገልጿል። በመጨረሻም በመከላከያ ሰላም ማስከበር ማዕከል የዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት ሲሰጥ የቆየው የእንግሊዘኛ ቋንቋ ስልጠና ተጠናቀቀ። በዕለቱ በመከላከያ ሰላም ማስከበር ማዕከል የዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት አዛዥ ኮሎኔል ጌቱ ታይ ለተመራቂዎች ሰርቲፊኬት ከሰጡ በኋላ እንደተናገሩት ተቋሙ በሰላም ማስከበር ግዳጅ ላይ ያለውን ታላቅ ስምና ዝና አስጠብቆ ለመሄድ አመራሩ በሁሉም ዘርፍ ራሱን በማብቃት ለፕሮፌሽናል ሰራዊት ግንባታ አራያ መሆን ይጠበቅበታል። ትምህርት የማ የሚያቋርጥ የሁለንተናዊ አቅም መገንቢያ በመሆኑ ሰልጣኞች በወሰዱት ስልጠና በመታገዝ ለለውጥ ሁሌም መትጋት እንዳለባቸውም ጠቁመዋል። በዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት የቋንቋና ኮሚኒኬሽን ዲፓርትመንት ኃላፊ ሌተናል ኮሎኔል ወርቅነሽ ተንኮሉ ሰልጣኞች የማዳመጥና የመናገር የማንበብና የመጻፍ ክህሎትን ይበልጥ በማዳበር በዓለም አቀፍ የሰላም ማስከበር ግዳጅ ላይ ብቁና ተወዳዳሪ የሚያደርጋቸውን አቅም በስልጠናው እንደፈጠሩ በሪፖርታቸው አመላክተዋል። ተቋሙ ለዓለም አቀፍ ግዳጅ ብቁ የሚያደርጉ የተለያዩ የቅድመ ስምሪት ስልጠናዎችን እንደሚሰጥ የገለጹት ሌተናል ኮሎኔል ወርቅነሽ ተንኮሉ የቋንቋ ስልጠናውም አንዱ አካል መሆኑንና በቀጣይ ችግር ፈቺ ሆኖ ተጠናክሮ እንደሚቀጥልም ነው የጠቆሙት። ስልጠናውም ከተከታተሉት ሰልጣኞች መካከል አንዳንዶቹ በሰጡት አስተያየት ተቋሙ በያዘው ዘመናዊ ሰራዊት የመገንባት ሂደት ኢንስቲትዩቱ በሰጠው ስልጠና በራስ መተማመንን ፈጥረው በየትኛውም ቦታና ሁኔታ ሀገርን ማስጠራት የሚያስችል እውቀትና ክህሎት ማግኘት መቻላቸውንም ነው የተናገሩት። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችን እየተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት መልካም ጊዜ